ሀገራችን ለኢትዮጵያ ይሁን፣ አሜን። ኢየሱስ ክርስቶስ ያድናል። ኢየሱስ አዳኝ ነው። ኢየሱስ ከሞት ያድናል። ኢየሱስ ከሲኦል ያድናል። ከሰማያ ሰማያት የወረደው ከድንግል ማርያም የተወለደው ኢየሱስ ክርስቶስ ያድናል። ኑ ወደዚህ ወደሚያድነው ወደ ኢየሱስ። ኢየሱስ ፈዋሽ ነው። ኢየሱስ ከበሽታ ያድናል። ኢየሱስ ከሞት ያድናል። ኢየሱስ ከሲኦል ያድናል። ወደዚህ ወደ ኢየሱስ ኑ። ኢየሱስ ፍቅር ነው። አሜን። አሜን። ኢየሱስ ይወዳችኋል። አሜን። ወደዚህ ወደሚወዳችሁ ወደ ኢየሱስ። ኢየሱስ ክርስቶስ አዳኝ ነው። ኢየሱስ ደግሞ ሊመጣ ነው። ኢየሱስ ይመጣል። ወደዚህ ዘመን አትር ክርስቶስ ያድናል። አሜን ኢየሱስ አነባለሁ እንግዲህ፣ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባችሁም። አሜን። ኩነኔ ለማምለጥ ወደ ኢየሱስ ክርስቶስ ኑ። አሜን። ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣል። አሜን። ኢየሱስ ክርስቶስ የዘላለም ሕይወት ነው። አሜን። ያ በመስቀል ላይ ደሙን አፈሰሰ። እኛም ደግሞ የዘላለም ሕይወት ሰጠን፣ ከዘላለም ሞት አዳነን፣ ወደ ዘላለም ሕይወት አመጣን። ኢየሱስ ክርስቶስ አዳነን። አሜኢየሱስ ያልናልአሜን በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶናልና ከሥጋ የተነሳ ስለ ደከመ ለህግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትን ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የህግ ትእዛዝ ይፈጸም ዘንድ ኃጢያትን በስጋ ኮነነ። እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉና፣ እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ስጋ ማሰብ ሞት ነው፣ ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና፣ ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በስጋ ያሉት እግዚአብሔርን የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በአጢያት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጣል። አሜን። ኢየሱስ ክርስቶስ አዳኝ ነው። አሜን።

ኢየሱስን ከምን ከሞት ያስነሳው መንፈስ በእናንተ ቢኖር ለሚሞተው ሰውነታችሁ ሕይወት ይሰጠዋል። እነ አፍንጫ ይሰማሉ እና አእምሮ እነ ብሬን ይሰማሉ። አሜን። እነ ጸጉሩም ይሰማሉ። አሜን። እነ ጆሮ ይሰማሉ እና ከንፈር እነ ጥርስ ይሰማሉ። ጥርስ የጎደለባችሁ እንደኔ ይሞላ። ሕይወት የሚሰጥ የእግዚአብሔር መንፈስ በላያችን አሜን። እያንዳንዱ ጅማቶቻችን ከጥፍር እስከ ጸጉር እስከ ጥፍራችን ድረስ ህይወት የሚሰጥ እግዚአብሔር መንፈስ አሜን አሜን። ለዮካ ከራ ጸጉር እስከ ግር ጥፍሬ ድረስ እውቅናን ለማሰጥቻው ለመንፈስ ቅዱስ አሜን አሜን አሜን አሜን።